ቃል በቃል አርግሻው ጫ አጭ እኔ ደግሞ የኢትዮጵያ ስገባ እና የእኔ ስልጣን ደግሞ ሲመጣ የታባሽ ልትገቢ እንደሆነ እሱ መድኃኒዓለም ያውቃል። ገሱ ጊዜ ነው ማምለጥ ደግሞ ከዚህ ሁኜ እንዴት ታስፈራራሽ። እኔ እዛ ሁኜ ደግሞ ምን ልትወጊ እንደምትጭ ሳስበው ሳስበው ይገርመኛል። ይደንቀኛል ይደንቀኛል ይደንቀኛል። እዛ ጠገብሽኝ እንዲንን እንዲስልብሽ በቃ ከቤትሽ ሳትወጪ ተቅማጥ በተቅማጥ ሆነሽ ማየት ብቻ ነው የምፈልገው። ለሁሉም ጊዜ አለው። እኛ ረጋ ስንል አምስት ቤቶች ስለኔ ነው የሚያወሩት። ቀነሰ እንዲ መጨመር አለበት። የሆነ ታሪክማ መስራት አለብኝ። የሆነ ታሪክማ ምን ልስራ? ምን ላወር? ቆይ ሰሞኑን የሆነ ነገር መፍጠር አለብኝ። ቆይ ምን ልፍጠር? ሰሞኑን ደግሞ ቆይስ፣ አንዱ ጋ ሂጅ ልነጅሳቸው ሁሉ ስለጅ ሰው እኔ እንዳይረሱኝ እኮ ነው ማረጋቸው። እንዳይረሱኝ እንዳይረሱኝ ኦሮሞዎቹ ግን ነቁብኛው እግዚአብሔር ምስክሬ ነው። ነቅተው ዝም ብለዋል። እኔን ማጥፋት የሚችለው ኦሮሞ ብቻ ነው። በነገራችን ላይ ልንገራችሁ፣ አንድ ነገር ልንገራችሁ። ኦሮሞን ማጥፋት የሚችለው ኦሮሞ ብቻ ነው። እኔ ልንገራችሁ ኦሮሞ ሲናገረኝ ላብድ ነው የምደርሰው። ብታሙ ባታሙ ኦሮሞ ኦሮሞ አንድ ቃል ከተናገረ ያመኛል ያመኛል። በቃ ላብድ ነው የምደርሱ። ላብድ በቃ ኡሬ ነው የምለው ከኦሮሞ ውጭ፣ በተለይ ዲቃላ። አሁን ለምሳሌ ትላንትና ምን ብሏል መሰላችሁ? በእንትና ይሄ ዱቄት ማለት ነው እንዲ ለ ለምሳሌ አለ። እዩዋቸው፣ ጥሩ ጥሩ። ይሄ ቂጡን የሚለጠለጠው ማለት ነው እንትኑ ቂቅ የሚለጠለጠው ምን አለ መሰላችሁ? አሁን ለምሳሌ አለ እኔ ኦሮሞን ያልኩትኝ ኦሮሞ ኦሮሞ ትክክለኛ ኦሮሞ ትክክለኛ ኦሮሞ ስላችሁ፣ በቃ እንደዚህ የማውቃቸው ኦሮሞዎች ትክክለኛ ኦሮሞ። ማሰብም አልፈልግም። ኦሮሞ ከተናገረ ያመኛል፣ ያመኛል እና ኢቨን ራሱ አክሰንታቸው ሳይችሉ ቀርቶ ኦሮሞ ሲናገረኝ አንጀቴ ንቀጥል ቅጥል። አልወድም ምክንያቱም እነሱን መናገር ስላልተናገርኩኝ ስለማልናገራቸው መቼም፣ እኔ የራሴ ሰው አልናገር። መቼም መቼም የፖለቲካ ልዩነት ሊኖረን ይችላል። በፖለቲካ ልዩነት ልንከራከር እንችላለን፣ ግን ስለእኔ መጥፎ ነገር ሲናገሩ አንጀቴ ይቆረጥ የሚለው በራሴ ሰው በራሴ ሰው በቤተሰቤ በማንነት እኔ አልደራደርም። አንጀቴ ቁርጥ በባዳ እኔ ይህችን የምታክል ይህችን የምታክል ቅያሜ በባዳ እኔ በብዙ ነገር የምታዘበው ነገር አለ። ተፈጥሮ በጣም ትንሽ ለየት ይላል። ስለ ሴት ስከራከር ሴት ከተናገረች በጣም ነው የምናደደው። ስለ ኦሮሞ ስገራከር ወይም ስለ ኦሮሞ የሆን ነገር ስልከ እኔ ኦሮሞ እና ኦሮሞ ሲጣላ እኔ አያገባም። ጠላት ከውጭ ከመጣበት ነው የሚያገባኝ። በጣም ነው የምናደደው። ስታል ሻችሽን አሉት። ግን አንድ ነገር ልንገራችሁ። ባለፈው ትናንትና ይሄ ጥንባታ ቂጡን የሚለጠለጠው ዮኒ ፖፖ አሁን ጥሩ ጥሩ ኦሮሞቹ እየመጡ ነው ምናምን ሲል ነው ማናቸው፣ ጥሩ ነው ብቻ እንቁርት ይላት ምናምን ብዬ እንትን ስል ማንም ቢጠራ ጥሩ ነው። ገሊላ የምትባል ኦሮሞ አለ። ገሊላ ማለት የነጭ ሚስት። በቀደም ዕለት እንደውም የደዚህ ምናምን ላይ የነበረች እንደዚህ ምግብ ምናምን የምትሰር ባህሪዋ ጥሩ ልጅ ነው። በመጥፎ ነገር ማንሳት አልፈልግም። በትሽት ነት ኦሮሞ ኦኬ ጠንቅቀ ቀጠለና ሶፊ ሲፋን የምንላት አለ ጠጅ፣ እነ ሲፋን ለምሳሌ አለ፣ እነ ገሊላ እነ ማንጠርቅስ አሁን የመጡት ኦሮሞች ሴ የኔ ወንድም፣ ዲቃላዎቻችን እኛ ጠንቀቀን እናውቃለን። ኦሮሞ እኔ አሁን ይኸውልህ ኦሮሞነት ጥልቅ ነው የኔ ወንድም። እዚህ ጋራ ምናልባት ምናልባት ምናልባት እንደው መፍረድ ከቻልኩኝ እዚህ ጋር አብይንና መሩን እዚህ ጋር አምጥተ ሁለቱን እኩል እዚህ ጋራ ውቀሻቸው ብትለኝ አልችልም ወይ ሁለቱ ላይ ተኩሽ ብትለኝ አልችልም ያ ኦሮሞማ ነው። እኔ የተሰራሁትኝ በፖለቲካ አይደለም። በኦሮሞማ ነው የተሰራትኝ እኔ ፖለቲከኛ አይደለም እኔ አክቲቪስት ነ ፖለቲከኞቹ ይገዳደሉ፣ ፖለቲከኞቹ ይገዳደሉ። ምክንያቱም የዓላማ ልዩነት አላቸው። እኔ ግን አልችልም አይነት እኔ ኦሮሞ ሌላ ቦታ የነበርኩ ሰው ነኝ፣ ሌላ ዓለም ውስጥ፣ ሌላ ቦታ ግን በማንነቴ ስሰቃይ፣ በማንነት ህዝቤ ሲወገር ሲታሰር ከድርየኔ ጌታ እንደነ ሲታሰር ለምን ብዬ ነው ስለዚህ እኔ በፖለቲካ የመጣው ሰው ሳልሆን በኦሮሞማ የመጣው ኦሮሞማ ማለት ደግሞ ኦሮሞ ሲቀጠቀጥ ኦሮሞ ሲታሰር የመጣው ሴት ነው። በፖለቲካ ውስጥ አድጌ የፖለቲካ ዲፈረንቱን አውቄ ፖለቲካ ስተዲ አርጌ ምናምን የመጣው ሰው አይደለም። ከቄሮ ጋር አሉ የመጣ ኦሮሞማ የሚለው የፈጠረኝ ነው። ስለዚህ አሉ አልችልም ይራገጡ። እኔ ከቻልኩ አስማማለሁ፣ ካሉ አለቅሳለሁ፣ እሳደባለሁ። የቱ ላለው እንጂ ሂጂና ሂጂ ደዛ ትምንት የት አባሽ የምታውቂያትን ነው፣ እከክ። ስለዚህ ኦሮሙማ መፈጠር ብቻ ሳይሆን ኦሮሞ ሆኖ መፈጠር ሳይሆን ኦሮሙማ የሚባል የሚያስተሳስረ ራሱን የቻለ ከኦሮሞ ውጭ ሌላ ተፈጥሯዊ ነገር ስላለ መጨካከን የሚባለውን ሄደና አንተ ተጨካከንበት ግን እንደ ኦሮሞ ተሰብስበው ሌላው ጠላት ሲመጣ አፈር ቅድሜ ነው የምናበላ። አፈር ቅድሜ አፈር ቅድሜ። በኦሮሙነት ከመጣ እዛ ጋር ጥያቄ የለም። ተቆራረጣታለሁ ተቆራረጣታለሁ። ቁረጥርጥ ነው የሚወጣው። ይህን እነግርሃለሁ። ይህ ብቻ አይደለም። ስለዚህ አንተ የጠራሃቸው ዲቃላዎችን ዲቃላዎችን ማለት ነው አቅፋቸው ተኛ። በእናት በአባታቸው ኦሮሞ ስለሆነ አስተሳሰባቸው ዲቃላ ኦሮሞ ማናቁ አንዱ አለምና ሴናን መለየት በጣም አያውቁበት። የራሳችን ገዳ የራሳችን ስርዓት የራሳችን ሴና ታሪክ ያለን ሰዎች። በራሴ ልጅ ነገር አንዱ መጥቶ የሆነ ነገር አብሯት እየኖር የሆነ ግጭት ቢፈጠር የኦሮሞ አባ ገዳ የኦሮሞ አባት ነው እንጂ የሚፈርደኝ አንተ አይደለም። እውነቱን ልንገር ሳምሪና ፋኒ ከፖለቲካ ውጭ አሁን እሷ በትዳር ዳይነት ሁለቱም አል አንድ ነገር ቢፈጠር እውነቱን ልንገርህ፣ አይደለም እውነቱን ልንገር፣ አባ ገዳና የኦሮሞ ሕዝብና እውነትን የያዘ ነው መፍረድ የሚችል እንደናንተ ያለው አህያ አይደለም። ወደ ፖለቲካ ለውጦ ጥላቻውን እንትን የሚል አይደለም። ያን ኦሮሞማ ማለት ማውቅ ማደግ ገባ ሚስጥር ኦሮሞ በጣም ሚስጥር ነው። እከክ በስማሳ ይህንን ተማር መጀመሪያ። እንደዚች ያለች ሽንት ቤት፣ እንደዚች ያለች አህያ። ፍትህ መጠየቅ ሌላ ነገር ነው። ያ ፍትህ ለቀነኔ ማለት ሌላ ነገር ነው። ያ ግን በዘረኝነት ኑ አማራዎች ድረሱልን እና ለዚያ እኔ አማራ ቢደርስልኝ ይሻለኛል። አማራ ለፍትህ የሚታገረው እንዳንተ ያለው ቆሻሻና እንደናንተ ያለው ቆሻሻ ነገሮችን ወደ ፖለቲካ የምትለውጡ ሰዎች ግን ለእኔ ፍትህ አትቆምም። ሙሉ ኦሮሞን ቢያልቅል ደስተኛ ነህ፣ አንተም ሆነ ሌሎቻችሁ ከአንተ ይልቅ ለእኔ ፍትህ፣ ሌሎች ሌሎች ፍትህ የሚያውቁ እነሱ ይጠይቁ። እቺ ጠጃም ሰካራን የዲሲ ሸርሙጣ እቺ ልጅ ዛሬ አይደለም አንዱ አለምን መጥላት የጀመረችው። እኔ 2 እኔ ትዝ የሚለኝ ጠረጴዛ ላይ ቁጭ ብለን ያወራችው ነገር ስለ አንዱ አለም የአንዱ አለምን ኮንሰርት፣ እኔ በርቷት ይሆን ወይ እምቢ ብሏት ይሆን? ገና ስመጣ ጥሩ ዘፈን አቀረበ። እሱ መምጣት አልነበረበትም። ከእናንትና ጋር ነኝ። እንደዚህ ጥምድ ያደረጋችሁት እናንተ እንደዚህ ጥምድ ያደረጋችሁት የኦሮሞን ታሪክና የኦሮሞን ባህል፣ የኦሮሞን ሴና፣ የኦሮሞን ሙዚቃ ከፍ ስላደረገ ነው ጥፋት ካለበት እጁ አልፎ ከሆነ ምርጥ ወንድም አለው፣ ምርጥ አባት ምርጥ የኦሮሞ ህዝብ አለ። ግን የኦሮሞ ህዝብ እንኳን የወላችሁ የኦሮሞ ህዝብ እንኳን ለልጅቷ እንዳያለቅስ እኔን ራሱ የኦሮሞ ወሽመጥ ቁርጥ ያደረጋችሁት እናንተ ጋር ስለመጣ ናገርማችሁ። እናንተ ጋር ባይመጣ ኖሮ መጀመሪያ መጫ ሆነው የነበርኩት መጀመሪያ መጫ። ግን እናንተ ጋር ሲመጣ አስጠላኝ ነገር። እናንተ ጋር ሲመጣ ማለት ደግሞ አንተ በስባሳ የሆንክ ሰውዬ ጋራ ሌሎቻችሁ ጋራ እንደዚህ እንደዚህ እንደ እንደ ውሻ አንድ ነገር ሳታውቁ መግደሉን አለመግደሉን እንኳን ሳታውቁ ኦሮሞ ስለሆነና የኦሮሞ ታጋ ይበሉት የኦሮሞን ታሪክና ሙዚቃ የፈለገ በሽቃጣ ሆን የፈለገ ሰካራ ሆን የፈለገ ምን ይሁን ያ በሰራው ስራ ነው እንጂ መወቀስ ያለበት፣ መገደል አለበት መሞት አለበት። አንተ ትሞታለህ እሱ አይገደልም፣ አይገደልም እሱ እንዳንናገርለት ምድረ ሴተኛ አዳሪ በሙሉ፣ እንዴት እኛ ጭራሽ እኛ የኖርነው ካከሌ ጋር ና ካከሌ ጋር ነው። ማን ለማን አሳልፎ ቤተሰቡን የሚሰጥ መሰላችሁ? እሱም እኮ ከሰውን የተፈጠረው ለዚያም ከጀግኖቹ ካርሴን እና ከባሌ ነው። ማን አሳልፎ የሚሰጥ መሰላችሁ? እረሳችሁት እኮ እረሳችሁት። አይታችሁታል የሚጎርፈውን እስር ቤት የእሱም ቤተሰቦች አይታችኋል። የእሱን ደጋፊዎች አይታችኋል። በታሪክ አልኳችሁ እኮ እንዴት ራሱ ሰፖርት እንዳደረጉት አይታችኋል። በማውራት አይደለም ፍርድ ቤት ውስጥ እያንዳንድ ወረኛና አቃጣሪ ጋዜጠኛ እንኳን የልጅቷን ደም ነው ያስቀበራችሁት። በዚህ በኩል እሱ እንዲሁም ሰፖርት እንዲደረግ ነው ያደረጋችሁት። ዩሲ አያችሁ እናንተ ዲቃላዎች፣ ምክንያቱም በእውነት ስለማትፈርዱ። በእውነት ብትፈርዱ ኖሮ ለእውነት ብትቆሙ የሞተችውም ልጃችን ናት የተወነጀለውም ልጃችን ነው። አይደለም እናትና አባት እኔ ምን ልታደረጉ ምን ልታ እኔ ቅርስ አድርጉልኝ እኔ እናንተንም እግዚአብሔር ያበርታችሁ። ግን ባዳጋ እንኳን ቤድ እንደነዚህ ያሉ ባለጌዎች ጋር አይሄድም። ጥሩ አባቶች አሉ፣ እነ ዶክተር ብዙ የኦሮሞ አባቶች አሉ። እናንተ መጠየቅ ከፈለጋችሁ እኮ አብይ አህመድን ቀጥታ ገብተው የሚያናግሩ ትልልቅ ሰዎች አሉ። ሰዎች ምን ሆናችሁ ነው? ለክርስቲያኖች አሉ፣ ሙስሊሞች ሼኮች አሉ፣ ትልልቅ አባቶች አሉ። እነሱ ጋ ትሄዱ፣ እነሱ ጋ ትሄዱ። ያ እነዚህ ጠላቶቻችን ገና ለገና ኦሮሞ በምን በኩል ወድቆ ባየ ነው የኦሮሞ ታዋቂ ሰው ብቻ ተንሻፎ አይደለም ተንሻፎ ባየ ነው ብለው ገና የኦሮሞን ውድቀት የሚመኙ ሰው ጋ። ፍትህ ለልጄ ተብሎ ይካሄዳል። ወንድምም ብትሆን አይባልም አይባልም። ኦሮሞ ፍትህን የሚደብቅ አደለም። ኦሮሞ ግልጽ ነው፣ ነገሩ በሙሉ ግልጽ ነው። እንኳንስ ለራሱ ደምና ለራሱ ልጅ አደለም አምኤንደ እዛም ሄዳችሁ እዚም ሄዳችሁ ሆኖ እንኳን ቢሆን የልጅ እንትን በእልህ ነው ሄደ ኦሮሞ እልህ ካሲያዛችሁ ተቃ አለቅ ይቀብረናል፣ አለቅ በዚህ ከመጣችሁ በዚህ ነው የሚሄዱት። ምክንያቱም አሳልፎ አይሰጡም። እንዲያውም ሊፈርዱበት የነበረውን በሙሉ በነፃ ሊለቁት ይችላሉ። ይ አካሄዳችን አካሄዳችን ትክክል አይደለም። ሰው እንዴት ባዳ ናፍረድል? ኦሮሞ ይጨፍጨፍ ይገደል ያለ እኮ የዛሬ 15 ዓመት እኮ ስንት ታሪክ። እሱ ጋር ትሄዳላችሁ። አይኬድም እሱ ጋር አይኬድ። አጠፋችሁ ሴተኛ አዳሪ ጋር ትሄዳላችሁ ዲቃላ ጋር ትሄዳላችሁ። አይካሄድም። ሰው ጋር ነው የሚካሄደው። ነው የሚደግስ። ብዙ ሰዎች አሉ፣ በጣም ትላልቅ ሰዎች፣ ብዙ ሰዎች። ለምን ጀዋር ዝም አለ? አንድ አንድ አንድ መስመር ነው የጻፈው። ለምን የፈለገ ቢሆን አካሄዱን ያውቃል። እንደ ሀገር ፍትህ የምንጠይቅለት አለ፣ የጋራ ለሆነው ነገር። ዲቃላ ዲቃላ ነሽ፣ አስተሳሰብሽ ዲቃላ ነው። ዲቃላ ዲቃላ ነው። በነገራችን ላይ እኔ አንዳንዴ ታሳዝኑኛላችሁ። ከዛም ከዛም ስትመጡ ስትደበደቡ አንዳንዴ ደግሞ ደግ አደርጋችሁላል። ምክንያቱም ዲቃላ ሆናችሁ የኦሮሞን ሞት ነው የምትፈልጉት፣ የኦሮሞን ውድቀት ነው የምትፈልጉት። ስለዚህ ዲቃላ ዲቃላ ነው። እከክ ዲቃላ ዲቃላ ነው። ዲቃላ ዲቃላ ነው። ዲቃላ ዲቃ ነው። ምን አባት መጣል። ዲቃላማ ስለሆናችሁ ነው ሚስጥራችሁን ታሪካችሁን አውጥታችሁ ፈራጅ የሆናችሁት። ዲቃላማ ስለሆናችሁ ነው። እስቲ ቆይ ይታይ ሆኖም ከሆነ አድርጎም ከሆነ ብላችሁ አሳልፋችሁ እኮ ነው የሰጣችሁት። እሱ በጥፋቱ ኦልሬዲ አልፏል። እናንተ ማሳልፋችሁ ሰጠት ቆሞ የሚያችሁ የለም። አንደኛውን ልጅቷንም አተን እሱንም ማተን ስማችንም ጠፍቶ አይሆንም፣ አይሆንም፣ ይህም አይሆንም። ብልቃሳ እኔ በጣም ያሳዘነች በጣም በቃ ምንም ያለማረ የሞተው ባልሽ የገደለው ወንድምሽ የሆነብን አሁን ነው። ግን ለማንኛውም ዩቱብን ሰራበት። ከዩቱብ አባረራችሁት፣ ከዩቱብ ተባሯል መሰለኝ። አሁን እዚህ ጋር መጥ በቃ ይላል ያ እሱ ገንዘብ እና ጥቅም ገንዘብ ከሰጣችሁ አበለሻሻው ሁሉ፣ ሁሉም እሱ ብቻ አይደለም። እንዲያውም እሱ ሳይሻል ይቀራል እንዴ ጥላቻውን አወጣበት ሌሎቹ አሉ እንጂ እቺ ሲፋን የምትባለው አሁን ደግሞ መልሳ እንዲ ያለች እኔ ያላቅም የገደለው ገባልሽ አይደለ ገባልሽ አይለቁሽም አይለቁሽም አራሽ ነው የሚያምሩሽ አንቺ ኢትዮጵያ መግባትሽ ራሱ እግዚአብሔር ይወቅልሽ በዚህ ልጅ የተነሳ ማይነካ ነገር ነው የነካሽው እስከዛሬ አፍሽን ሳትከፍች ሳትናገሪ ስትሽ ለጠለጭ ጫጃል። ስንቴ እኮ ስንቴ እኮ ከመኪና ጋር ተጋጭታ እኮ ኦሮሞ እየሄደ እኮ ነው የሚያተርፋት ግማሽ። ግን አንቺ ግን እንዴት እንትን አልሽ? እንዴት ነሽ ግን? እየተጋጨች እናትና አባቷ ረግመዋታል መሰለኝ። ደግሞ ከአንድ እንትን ብላለች። ሁል ጊዜ እኛ እዚህ ላይፍ ላይ እስኪ ሐኪሙን ጥሩልን ትላለች። አሜሪካን ሀገር ተጋጭታ ማለት ነው። ባረባ መንጃ ፈቃድ አይደል? እኔ የአሜሪካን ሀገር መሰለኝ ኡበር ትሰራለች ትጋጫለች እዛ ትዝ ይላቸው ዛ ሶስት ዓመት እዚህ ላይ አብዳ እኮ ነበር። ጭንቅላቱ ራሱ እኮ ጤነኛ እኮ አልነበረም። ሀገር ቤት የምትሄድበት እንኳን ትኬት የላትም። የትም ጠጇን እየጠጣች በየአበሻ ቤት እየተፈነገለች እየተደቀለች፣ ዛሬ መታ ደግሞ ሰው ፈተ ሲጠይቅ ምን የመሰለች ልጅ ናት አይደል ያለፈችው፣ ያለፈች ሊፕስቲክ የቀቡና እነዚህ ደንበኛ ሴተኛ አዳሪዎች ትንሽ እንኳን አይሰማቸውም። ታወቁበት እንጂ በቃ አያችሁ፣ ደም ሳትሆኑ ስትቀሩ ዲቃላ ስትሆኑ ችን ያላት ሰማችሁ። እንዲያውም የሟች ቤተሰብ በሽታ ነው የምትቀሰቀሱት፣ የሟቾቹ ማለት ነው። እንደዚህ እኮ ዘንጣካቅም ድሮ እኛ እንደዚህ ስንጠራት ምናምን ነገር እስከ ቅርብ ጊዜ ትገባለች። ላይ ላ ስትገባ እግዚአብሔር ምስክሬ ነው ያገኘችውን ለብሳ ነው የምትገባው ልክ አረ የእናትሽ እንትኗ እንትን ይበል። ልክ ቀነኔ ከሞተች በኋላ ሊፕስቲክ መቀራት ጀመሩ። በሙ ዘንቀ መምጣት ጀመሩ። የኦሮሞ የቀነኔ ተቃትኖች ፍትህ ጠያቂዎች እንኳን ሞተች ነው። የቀነኔ ፍትህ ጠያቂዎች እንዲ ማለት ጀመሩ። እሱ ተገኝቷል፣ ተገኝ አድርሱለት፣ ለእንትና አድርሱለት፣ ለዮኒ ማኛ አድርሱለት አለን አ እንደዚህ ወደ ስራ ልገ አነጋገራቸው ቆላቸው ቂንጥራቸው በሙሉ እንደዚህ ቆመ፣ እንጂ በቃ ሰው ያያቸዋል። ገባቸው ኦሮሞ ናቸውና፣ ስለዚች ልጅ እንደ የሆነ ነገር ከነገሩ ከነገሩ ብሎ ሰው ያያቸዋል። እንዲህ ማለት ጀመሩ። ፍትለ ቀነኔ እችን የመሰለች ወጣት የረገፈች፣ ሊፒስቲክ እየተቀባችሁ ለብሶ እኮ ነው አደለ እንዴ? ምንም ቢሆን ሞታባችኋለች አደለን ልጃችን ስጋችን ደማችን እኮናት የሞተችው አይደለም። እናንተ እንደውም ትቀርባላችሁ አይደለም። በጣም ጉዳዩ ይዛችሁታል አይደለም። እናንተ ባትይዙት ሌሎች ሌሎች፣ እናንተ ዝም ብትሉ ነው። አምሳ ተከታይ የላችሁ አፈር ብሎ አፈር ያስበላችሁ። እንደዚህ አይነት ነገር ሲሆን ተከታይ ላለው ሰው ሞቅ ሞቅ እንዲያደርገው ነገሩን እንዲያወጣው መኪናቸውን ይዘናል እኔ ግን የምላችሁ ቤት የላ። እኔ ግን አሜሪካ የምትኖሩ ነው፣ አንዳንድ ጊዜ ቤት የላችሁ፣ መኪና ውስጥ ነው የምትኖሩት? ወይስ ችግር አለ ቤት ውስጥ ፍትለቀነኔ ነው የኔ እናት፣ ነፍስሽን በገርነት አድርገው። ምን ይላችኋል ቤተሰብ ሲያችሁ? ምን ይላችኋል ቤተሰብ ሲያችሁ ዲቃላ ስለሆናችሁ ትክክለኛ የኦሮሞ ህመም ህመማችሁ ቢሆን ኖሮ ፀጉርሽን ትነቂ ነበር ያ ነው እኔ በብዛት የሚያናድደኝ እና ይሄ የገማ በክት ምንድን ነው ያለው አሁን ጥሩ ጥሩ ኦሮሞች መጥቷል ያንተ ቢጤ ዲቃላችሁ ናቸው ዲቃላችሁ ናቸው ኦሮሞ እንደዚህ አይሆን ያመዋል ኦሮሞ ኦሮሞ ሲሞት ያመዋል እንኳንስ የራሱ ስጋው ደሞ አይደለም፣ እንኳን ይችን የመሰለች ልጅ አይደለም። ሁለተኛው ሁለት ሰው ነው ያጣነው። በነገራችን አንድ ብቻ አይደለም፣ ቤተሰቦቿንም ጭምር ነው፣ እናትየውንም ጭምር። ዛሬ እናትየው መቀብሯ አጠገብ ሆና እንዴት እንዴት እንዴት ስትሆን እንደነበረ ያ። ኦሮሞች እየመጡ ነው። አዎ፣ አንተ ጋር ማንም አይመጣም። እከክ ልንደክልህ ነው የምንመጣው፣ ቂጥ ላይ ልንሸና ማንም አይመጣም። አንተ ላይ ግማታ አልቀይርም። ለምን ደም ቀየረው? የእናንተ ፍትህ አጠያቅ የሸርሙጥና አጠያቅ ነው ነው ትክክል አደለ? እንዲያውም ልጁ በደንብ ሹት እንዲደረግ ና በደንብ እንዲከላከልለት ኢቭን ራሱ እኮ በጣም የሚገርማችሁ ለመጀመሪያ ጊዜ ኢትዮጵያ ውስጥ ፍርድ ቤት ውስጥ አንድ ሰው ሳይገባ በዝግ ችሎት የተደረገው የነ ጃዋር ነበቀለ ገርባ የአንዱ አለም ነው በዝግ ችሎት አያችሁ። አሁን ነው ባለጊዜ ማለት ይላል ባለጌዎች እጅ ፍትህ ስለገባች፣ በውሸት ፕሮፓጋንዳ ስለተሰራ እንዳይጣራ አንድ ጊዜ እሱ ላይ ስለተላከከ፣ ምናልባት ሌላ ባክግራውንዱ ላይ ሌላ ገዳይ ሊኖር ይችል ነበር ቢጣራ አትሊስት እሱ እንኳን ባይሆን ገዳዩ ማን ነው ተብሎ እንኳን እንዳይጣራ እናንተ ላይ ወደቀች። ከዛ ወያኔ ምን ያደርግ ነበረ? ድሮ ኦሮሞ ናቸው ብሎ ኦሮሞ ያልሆኑት እነዚህ አንድ የሆነ ስም አላቸው። ምንድን ነበረ የሚባሉት? ገለገላ ነው ምናምን፣ ይሄ የኦሮሞ ክልስ የሚባል አለ። እንደ ኦሮሞ ተቀባብተው ሚመጡ ዘር ማንዘራቸው ተጣርቶ፣ ምን ነበር የሚባለው? ገለገላ? ምንድን የሆነ ስም ነበራቸው? ምን ነበር አብዲ የሚባሉት? ኦሮሞ ያልሆኑ ግን እነሱን ያመጣ ነበረ በየስልጣኑ ላይ። ገርባ ጉዲፈች አደለም፣ አደለም፣ ገለ ገርባ ነው ምናምን። አደለም፣ አደለም ነን አደለም፣ ገርባ ገርባ አደለም፣ ገለ ገርባ ነው። ገለ ገርባ የሚባሉ አሉ እንደዚህ አይነት ስማ እነሱን ያመጣልና እነሱን እነሱን አምጥተ ልክ የንትን እኔ ሞጋሳ አይደለም፣ ኦሮሞ ዘር ይኖርባቸውና እኔ ጉዲፈቻም አይደለም። ግን ገርባን እንደ ብቻ አይደለም የሆነ ስም አላቸው እንደዚህ ሌላ ስም አላቸውና ከዛ ኦሮሞን ብለው ድርቅ ይላሉ። ኦሮሞ አይደለም። እንኳን ኦሮሞነት አይደለም። የሰው ምንም በቃ ምንም እንኳን ለፍትህ ለሰው ፍት አይደለም ለእንስሳ ፍት እንኳን ምንም ነገር ማድረግ የማይችሉ ጂጂ ገርባ አይደለም ሄጂ አይደለም ሌላ ነው አይደለም እሪ ደባን ምናምን አንድ ዚ አይነት ነገር አለ። እነሱ ናቸው። ኦኬ አንተ ዲቃላ ቡዳ ማለት ነው። ቡዳ ቡዳ ነው። ቦታ የለም። ከዚህ በኋላ የቂጥን ስል ነው የምንለጥፍል። ለእናት የሚላክላት የቂጥ ስል እከክ፣ እከካሞች ናቸው። ግን የእውነት እናይ አይደለም። አይደለም አይደለም እሱም አይደለም። ለማንኛውም ቲክቶክ፣ ዩቱብ ፎሎው አርጉና። ወደ ዩቱብ ኑ ሜካፕ ክላስ ሰጣችኋለሁ፣ ሁልጊዜ በየጊዜው። ኖ ኖ ሁሉም አይደለም ድሮ ኢህአዴግ በየ